ትናንት ምሽት በአማራ ክልል መካነ ሰላም ኑር መስጂድ ላይ ለኢሻ ሰላት ተሰብስበው ከነበሩ ሼሁን ጨምሮ ጠቅላላ አራት ሰዎች ባልታወቁ ኃይሎች ተገለዋል። ታዲያ ታጣቂዎቹን በኢሻ ሰላት ላይ የሚገኝ ጀምአ ላይ ገብተውም ተኩስ እንደከፈቱና አራት ሰዎች መሞታቸው እንዲሁም ደግሞ በርካቶች መቁሰላቸውም ተዘግቦ ነበረ። ዛሬም ጠዋት እንዲሁም ደግሞ አቡበከር በሚባል መስጂድ ላይ ተመሳሳይ ጥቃት ተፈጽሟል እና ሁለት ህይወታቸው ያለፉ ሼሁን ጨምሮ ሌሎች አራት ሰዎችም በዛሬው እለት የቀብር ስነ ስርዓታቸው ተፈጽሟል። እስካሁን እነማን ጥቃቱን እንደፈጸሙት በግልጽ የታወቀ ነው። በሀገራችን እየተፈጠረ ያለው የፖለቲካው ምህዳር መልኩን እየቀየረ በኦርቶዶክሳውያን ላይ ጫና ለማሳደር ሌላ እቅድ የያዘበት መልኩ ከሰሞኑ ተስተውሏል። በፋኖ አመራሮች የተገደሉት ወይም ደግሞ ኦርቶዶክስ አስታጥቃ የላከቻቸው ናቸው በማለትም ኦርቶዶክሳውያን ላይ የሞት አዋጅ ለማወጅም እንቅስቃሴ በማድረግ ላይ የሚገኙ አንዳንድ ግለሰቦችም ከድርጊታቸው እንዲቆጠቡ በኦርቶዶክስ እምነት ተከታይ ላይ ሊያነሱት ያሰቡትን ጂሃድም ማቆም እንዳለባቸው ሙስሊም ደጋግ ወንድሞችና እንደዚሁም ስለ ሀገር የሚያሳስባቸው ወንድሞች መምህራን እየተናገሩ ይገኛሉ። ከሰሞኑ በተገደሉት ወይም የሞቱ ወገኖቻችን መኖራቸውን ተከትሎ የፖለቲካ መልክ በመስጠትም ቤተ ክርስቲያን እንዳዘመተች አድርጎ መናገሩ ለሀገርም ለወገንም የማይበጅ ነው። ቤተ ክርስቲያን ብዙ ጊዜ ምእመናኖቿ ሲገደሉ ካህናቶቿ በሃይማኖት ልዩነት ተገድለው እንኳን የአይነቱ አዋጅ አላወጀችም። ፈጽሞ ለሀገርም ለቤተ ክርስቲያንም የማይበጅ መልእክት የያዙ ሰዎች ከድርጊታቸው ሊቆጠቡ ይገባል ሲሉም በርካቶች እየተቃወሙ ይገኛሉ። በሌላ መልኩ ደግሞ ኢሬቻና እንደዚሁም ደግሞ ሃይማኖታዊ አስተምሮ የተመለ አይደከትም አንዳንድ የተሳሳተ መልእክቶች እየተላለፉ ይገኛሉ። አንዳንድ ግለሰቦች በተለይም እሬቻ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ትምህርት ጋርም በማነጻጸር ያልተነገረውን በመጽሐፍ ቅዱስ የሌለውን ባህላዊው ሃይማኖታዊ ለማድረግም እየጣሩ ያሉ ግለሰቦች ስለመኖራቸውም ተስተውሏል። በቀድሞ እንግዲህ እንደታሰበው ወይም እንደታየው ከሆነም በአንዳንድ የቴሌቪዥን ምንጮች ላይ ወይም የቴሌቪዥን መስኮቶች ላይ ቀርበው ይህ ፈጽሞ ከሃይማኖት ጋር ምንም ግንኙነት እንደሌለው መስራቾቹ፣ አራማጆቹ ወይም ቱለማዎች ይህን ሲናገር የተደመጠ ቢሆንም መምህር ነኝ የሚልና ቤተ ክርስቲያንን ለሁለት ለመክፈል በብዙ ሲለፋ የነበረው ኃይለ ሚካኤል የተባለ ግለሰብ አሁንም አሁንም ኦርቶዶክስ ለማስጠላት ባለው ጽኑ ዓላማም ይህ አይነቱ ድርጊት እያደረገ ይገኛል። ሌላው እንግዲህ ከግዕዝ ጋር ተያይዞ ብፁሕ አቡነ አብርሃም ያስተላለፉት መልእክትና ግዕዝን አስመልክቶ በአንዳንድ ግለሰቦች እየተስተዋለ ያለው መልከታም ከኢትዮጵያዊ መልክም ይወጣና የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ምእመናንን ያሳዘነ ተግባር በሰሞኑ በህፃን አንደበት አስነብበው ቄሶች መተተኞች፣ ቄሶች ጠንቋዮች፣ ቄሶችም ከዚህም ያለፈ ስድቦች ሲሰደቡ የነበረበትና ሃይማኖታዊ ቀውስ ለማምጣት የታቀደ ሌላኛው እንቅስቃሴ ስለመሆኑ ተስተውሏል። እነዚህና መሰል ጉዳዮች እንደሚከተለው ይቀርባሉ። እንድትከታተሉት እንጋብዛለን። አብራቸውን ቆዩም በቅድሚያ የሞቱ ወገኖቻችንን ነፍሳቸውን ይማርልን። ላዘኑ ለተከዙ ቤተሰቦቻቸው ቤተዘመዶቻቸው ሁሉ መጽናት መጽናናት ይሁን። ከዚህ ውጭ ግን የእነዚህን ወገኖች ሞት ከቅድስት ቤተክርስቲያናችን ጋር ለማገናኘት ጥረት ማድረግ የእውነት ነውር ነው። ሁሉንም ባይሆን አንዳንዶች አላችሁ ከመሃል የጃሃዲስትነት ስሜት የተጸናወታችሁ የእናንተን የደም ጠጭነት ፍላጎት ለማርካት ስትሉ ቤተክርስቲያናችንን መንገድ አድርጋችሁ መጠቀም በፍጹም አትችሉም የአካባቢው እስልምና ጉዳዮች ጽህፈት ቤት ባስነበበው መግለጫ ላይ መጨረሻው አንቀጽ ላይ ቤተ ክርስቲያናችን ሂዱ ተዋጉ ብላ እንደሸኘች አይነት የሚያስመስል እናታችንን ተጽዕኖ ውስጥ የሚከት ጽሁፍን አስነብቧል ይህ ነገር በፍጹም ትክክል አይደለም አይደለም ዛሬ ጭር ባለበት ይቅርና ትላንት ስትገሉን ስታሳድዱን አብያተ ክርስቲያናቶቻችንን ስታቃጠሉ እንኳን ቤተ ክርስቲያናችን የተሰደዱ ልጆቿን ከመሸፈን እንዲሁም ደግሞ የሞቱትን አልቅሳ ከመቅበር ውጭ ሂዱ ጦር ስበቁልኝ ጠመንጃ ያዙልኝ በፍጹም አላለችም። ይህ ቤተ ክርስቲያናዊ ባህሪ አይደለም። ነገር ግን ሌላ አንድ ምሳሌ መጨመር እፈልጋለሁ። በየአካባቢው አብያተ ክርስቲያናት ሲቃጠሉ፣ መነኮሳት መነኮሳት ሲገደሉ፣ ብዙ ኦርቶዶክሳውያን በጅምላ ሲጨፈጨፉ እንትም ቤተ እምነት ይህን እናደረገም ብለን በፍጹም አናውቅም። ልባችን ግን እያወቀው ማለት ነው። ስለ ሰላም ያለን ፍላጎት ጽኑ ስለሆን ዛሬም በመንግስት የሚገረዱ አንዳንድ አካላት እየሄዱ በሚጽፉትና በሚተነኩሱት ትንኮሳ ቤተ ክርስቲያንን የዚህ ኢላማ ማዕከል ማድረግ በፍጹም አይቻልም። ልጆቿንም በዚህ መንገድ ሰለባ ለማድረግ መጣር በፍጹም ነውር ነው። ይህንን እንላለን። እውነት ሁልጊዜ ነፃ ያወጣል። ቤተ ክርስቲያን በሌለችበት እያዋላችሁ፣ ባላደረችበት እያሳደራችሁ የፀም ምክንያት የጸባጫሪነት መነሻ አድርጎ መቁጠር በፍጹም አይቻልም። እናት ቤተ ክርስቲያናችን ስንዷ ሜቤት ሁልጊዜ ስለ ሰላም የምትተነፍስ እንጂ ጸብን የምትጭር በፍጹም አይደለችም። ግዕዝን በተመለከተ የተናገሩት ጨርሰውታል። ወይዘሮ ትበይ ግዕዙን አለም ተጠቅሞበታል። አለም በተግባር ቅድም ያሉትን ስለ መድኃኒት ቅመማው ስለምናምን ቅድም የተናገሩትን ያልናገረው እስከ ዩኒቨርሲቲም ድረስ ከፍተው የእውቀት ስም እየሰጡ ብዙዎችን መርቀውበታል። የእኛ ሊቃውንት መምህር ከመባል አላለፉም። የኛ ሊቃውንት እነሱ ግን በግዙ ዶክተር ፕሮፌሰር ወዘተርፈ እያሉ እየተጠሩበት ነው። ለዚያውም ብዙ ብንናገር ብዙ መናገር ይቻላል። እንደተከደነ ይመስል ለምንድን ነው ዓለም ግዕዝን ከፍ አድርጎ የተጠቀመበት? ያውም ሰለጠኑ የሚባለው ዓለማት በውስጡ የያዘው ምስጢር የረቀቀ ስለሆነ ነው። በተለይ ደግሞ ከክርስትና ነገር መለኮት አንፃር በእውነት ይጋጫል ወይ የሚሉ ነገሮች ከቲዮሎጂ አንጻር ከመጽሐፍ ቅዱስ አንጻር ኢትዮጵያ ላይ ብቻ ነው ወይ የዚህ አይነት የእሬቻ ባህል ያለው ከዚህ ጋር የተገናኙ ከአፍሪካን ኢንዲጂነስ ፊሎሶፊ አንጻር በተለይ ጆኔስ ሚቢቲ የሚባል ሰው ከአፍሪካ ብሔሮች ላይ ባደረገው ጥናት አፍሪካውያን ስለ እግዚአብሔርና ስለ እግዚአብሔር ባሕርያት ያሏቸውን ነገሮች አንስቷልና ከነሱ አንጻር ለምን አናይም የሚለውን ነገር ስመለከት ምንም እርስ በርስ የሚጋጭ ነገር አላገኘሁኝም። ስለዚህ እኔ ሞጉት ነባሩን ባህል የአፍሪካውን ኢንዲጂነስ ፊሎሶፊ ከክርስትና አስተምህሮ ጋር የሚያጋጫቸው ነገር የለም የሚለውን ነገር ማሳየት ነበር፣ እና ይሄ ነው አነሳስቶኝ ይህን መጽሐፍ እንድጽፍ መነሻ ይሆናል። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ባላችሁበት የእግዚአብሔር ሰላም ይብዛላችሁ በመላንም የምትገኙ ክርስቲያኖች እንኳን ለ2018 የኢሬቻን በዓል በሰላም አድረሳችሁ። የኦሮሞ ተወላጆች የሆናችሁ ይህንን በዓል የሚያከብሩ ሁላችሁ እንኳን አድረሳችሁ ማለት እወዳለሁ። እንግዲህ በአማርኛ ነው ይህንን ቪዲዮ የሚሰራው፣ እንግዲህ በኦሮምኛም ስለተናገርኩኝ ማለት ነው። አሁን መግቢያ ላይ እንዳስቀመጥኩላችሁ የቤተ ክርስቲያናችን መምህር የሆኑ የህግ ጠበቃ የሆኑት መምህር ኃይለ ሚካኤል ታደሳ ሲናገሩት ሰምታችኋል። እሳቸው በተለያየ ጊዜ በተለያየ ጊዜ በተለያየ መንገድ ባገኙት መድረክ የሚሰብኩት እሬቻን መንፈሳዊ ወይ ደግሞ ኦርቶዶክሳዊ ለማድረግ ከቤተ ክርስቲያን ጋር አይጋጭም እያሉ ስናገሩ እንሰማቸዋለን። እኔ ግን እንደ አንድ ኦሮሞ ኦርቶዶክስ ልጅ አገልጋይ ይህ የእሬቻ ባህል ወይ ደግሞ ኢሬቻ ባህል አምልኮ ስርዓት ስላለው የአምልኮ ስርዓት ስላለው ማለት ነው። እንግዲህ ባህል ብቻ አይደለም፣ እዚህ በዓሉ ባህል ውስጥ አምልኮ አለ። የአምልኮ የሚቀርበው ለአንድ አምላክ ስለሚቀርብ ያ አንድ አምላክ ደግሞ እኛ የምናመልከው ሥላሴን ስላልሆነ ከመጽሐፍ ቅዱስ ጋር ይጋጫል ብዬ ይከራከራሉ። የእሳቸውን ሀሳብም ጭምር ማለት ነው። እሳቸው እኔ ኢሬቻን ለመቃወም መጽሐፍ ቅዱስ ውስጥ አልገባም፣ ለመደገፍም መጽሐፍ ቅዱስ ውስጥ መግባት አይቻልም። ምክንያቱም ኢሬቻ መጽሐፍ ቅዱስ ላይ ስለሌለ ማለት ነው። በኦሮሞ ባህል ኦሮሞ ከጥንት ጀምሮ በባህል በትውፊት አንድ አምላክ ብሎ ያምናል። ጣዖት ያመልካል ብዬም አላምንም። አንድ አምላክ ያመልካል። አዎ አንድ አምላክ ማምለክ አይሁድን አይሁዶችም አንድ አምላክ ያመልካሉ አይሁዶችም ማለት ነው። አይሁዶች ሳይመጡ ሙሴ ሳይመጣ በፊት ወይ ደግሞ ኦሪት ህግ ሳይመጣ በፊትም የነብሩ ሰዎች አንድ አምላክ ያመልካሉ ከአዳም ጀምሮ እስከ ሙሴ ልደት ህግ እስከመሰጠት ድረስ በህገ ልቦና የሚኖሩ የነበሩ ሰዎች ናቸው። ይህ ኢሬቻ ደግሞ መጽሐፍ ሳይጻፍ የነበረ ስርዓት ሆኖ እስከዛሬ ያለ ስርዓት ነው። በክርስትና ደግሞ ክርስትና የእግዚአብሔር ልጅ መገለጥ ሃይማኖት ስለሆነ ዛሬ አንድ ክርስቲያን በዚህ በህገ ልቦና ፈጣሪን ማምለክ አይችልም። ለምሳሌ ዋቃ ጉራቻ ይባላል አይደል ወደ ዶክተር ዋቀ ጉራቻ እንተው። ሌላም አይደለም ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቄፈና የተለየ ነገር አላስተማረም። ምንጩም ምንጩም ከእዛ ስለሆነ ኢየሱስ ክርስቶስ አስተምህሮ የዋቄፈና ነበር ማለት ነው። የኢየሱስ ክርስቶስ አስተምህሮት አዎ፣ ከዋቄፈና የተቀዳ ነው እያሉ የሆነው ዶክተር የስ ማስረጃ በጣም ጥሩ ወይ? እኔ የተወሰነ እሰጥሃለሁ አንተም ከእሱ ካስተማራቸው ውስጥ የሆነውን ብትጠቅስ እንዴት እንደሆነ አገናኝልህ ነበር። ግን ከዚሁ ጋር የተገናኘ ከሪቹዋል ጋር የተገናኘውን እናንሳ። አሁን ነው ብትብጥ የተጀመረው። እሺ ከሪቹዋል ጋር የተገናኘውን ብናነሳ ኢየሱስ ክርስቶስ ሪቹዋል ከኔ ውጪ አታምልኩ ብሎ ረግሟል፣ አልተቀበለም ብለው የአዛብቶ አዛብቶ ኢንተርፕሬት የሚያደርጉ ሰባኪዎች ተናግሮ ሰዎች በዚህ ውስጥ ነው ያሉት። በኋላ መቼ ነው የተወሰነ እሱንም የሚለውን እናያለን። ፈርስቶፎል ኢየሱስ ክርስቶስ ሪቹዋል አታድርጉ አላለም። የትም ቦታ ብትሄድ የምታደርጉት ሪቹዋል ስታደርጉ ከልብ መሆን አለበት። መንፈሳዊነት መኖር አለበት። ለላይምሰል መደረግ የለበትም። ፍቅር ሊኖርበት ይገባል ነው ያለው። ይሄ ደግሞ ትልቁ የዋቅፈና እሴት ነው። አሁን የሚታየው መጀመሪያ ሰው ታርቆ ነው የሚሄደው። ቁርሾ ይዞ አይሄድም። የሚሄደው ከልቡ ፈጣሪን ለማመስገን ነው፣ ለማስመሰል አይደለም። ስለዚህ ኢየሱስ ያስተማረው ያለው ለማስመሰል አትስሩ፣ ልባችሁ ፈጣሪ ጋር ይሁን፣ ይሄንን ሲሰሩ እንጂ ዝም ብላችሁ ለመብላት፣ ለመጠጣት፣ ለፈንጠዚያ መሆን የለበትም ምናልባት ዶክተር ነገር ባለማስመሰል በፍቅር ምናምን ማድረግ ጥሩ ነገር ነው። እሱ በራሱ ግን መጀመሪያ መቼስ የምናደርግለት ማን ነው የሚለው ነው አይደለም? የሚቀድመው ፈጣሪ ነው። እሱ ፈጣሪ ምን አይነት ፈጣሪ ነው? እንዴት ፈጣሪ ስንት ፈጣሪ አለ እኮ አይ፣ ባህሪ አለው አይደለም? ለምሳሌ በክርስትና የእኛ አምላክ ተብሎ ይሄ ነገር ነው እንላለን አይደል ለምሳሌ በክርስትናው እግዚአብሔር ብለን ስንል በአንድ ጊዜ በሁሉ ቦታ የሚገኝ ሁሉን የሚችል የሁሉ የበላይ ፈጣሪ አስገኝ ምናምን እየተባለ ስለ እሱ ማንነት ይነገራል። በዋቄ ፈና ያለው አምላክ ወይም ሲገለጽ እሱ ማን ነው? ለምሳሌ ዋቃ ጉራቻ ይባላል። አደ ዋቃ ጉራቻ ሌላ ነው። ዋቃ ጉራቻ ሌላም አይደለም።